ወይኔ ወይኔ! አሁን ምን ይባላል? የሰማ ሰውስ ምን ይላል? ወይኔ ወይኔ! ምን

ዳምጣው አንተ ነቃች? እረ፣ እባክህን እስኪ ሰውነቷ ሁሉ ሰዓት ሆኗል። እዋይ፣ ዘህና እባክህን፣ አንተ ተነስ እባክህን፣ እኔ ምን አውቅለሁ ነው

የለም፣ ዝግት ነው። ቤት የለም፣ የለም፣ የፍዳ ነው። ምን አባት ያውቀ ያለ እንደው እንደው እንደው እንደው ምን ያገኛለሁ ብለሽ? ኧረ ወይ ትበይ እናቴ። እናንተ ዳማ ያደርሰን ምን አለ ለጎዳና ማለያችሁ ብላለች። ስናልፍ ስናገር እንኳን ወደ ጅብታፍ ደረሰ። እንዴት ደግሞ እናንተ ምን አለች? እናንተ ደግሞ ምን ብላችኋል? አንቺ ናጋችሁ ብላ ነው ወይ እናንተ ዳ የሚያደርስብን ነው

እዚህ ላይ ነው አግኝቷት ያለ ተጨርሳባችሁ ነው አረ ብርባት ያለ ወይኔ ወይኔ የስፋይድ ይሄ ራስ ጥምጣሟ ይሄ እና ይል ጥምጥማው የነበር ይሄ እና ይል ጥምጥማው የነበር አረ ወይኔ የጉድ ሆነ አረ ሰው አለ አረ አረ ሰው አለ አረ ምን ሊሆን በህላይ ነው ይዟት ቢያል ያለ በህል ላይ ነው በህል ላይ ነው። ተጨርስባቸው ነው ይሁን ተጨርሳባቸው ነው እንጂ ተጨርሳ ነው ተጨርሳ ነው። ወይኔ ወይኔ ወይኔ ተበላሁ፣ እጄን በእጄ በላሁ። ኧረ እንዲያው ምን ልሆን? ኧረ እንዲያው ምን ልሆን? እንዲያው አባቴ መድኃኒዓለም አባቴ መድኃኒዓለም ክፉ አን ያታሳጅ ክፉ አን ያታሳጅ እንዲያው በነፍስ አገኛት ሆን በነፍስ አገኛት ሆን በእኔው ጣጣ ተገሰለልሽ

ዚያ ፈረሰው ቤት ክፍቱ ቤት እዚያ አግኝቼው እኮ ሳልፍ እዚህ አግኝቼው እኮ ስትሆን እንዲሁ ድድራ ስላፍ ብሎ እንትን በዚያ በኩል ብሎኝ እንትን መጥቼ እኛ ሌላ ሰው መቶ ነው ብለን ስንወጣ

ቤቱም ወጣል ቤት የሚበላ ነገር የለም መሰለኝ። ሴቶች እዣቸው ልምጣና የሚበላ ዳማ አይሆንም። እንዴት ብሎ ችላ ለሴቶች እነግራቸው ማለት እኮ ምን መንደሩ ሁላ ሰማ ማለት እኮ ነው። እንዲያማ መሆን የለበትም። ምን ሆነች ቢባል ዳም ጠው ጠቅሎ አስማረ ጠቅሎ ጣላት፣ ዣዷን መታት ይባል

ወድቀሽ ሳልኩ ነው ነው ወድቀሽ ብሎ ምን ያው ብሎ አስማረተው እያልኩት ምትል እንግዲህ ተው፣ ያው ሲከተለኝ ነበረ አስማረ ስ ነው ጠቅሞ ጥሩ በቃ። ደምት እንትን እዚያ ሽኳር ውሃ እንዳልኩሽ ሽኳር ውሃ የራሴ ጥፋት የራሴ መዝ ስለሆነ

ወደ አልጋ ወደ አልጋማ፣ እናቴ ጎበዝ ነው፣ ምንም አትል።